በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክርስቶስ ተንሳ ሙታን በአብይ ሀይል ወስልጣን ሰሮ ለሰይጣን አጋአዞ ለአዳም ሰላም ኢዝየስ ኮነ ፍሰሃ ወሰላም። እንደምን አላችሁ? ውድ የማህፀነ ቤተክርስቲያን ቤተሰቦች እንዲሁም ህዝበ ክርስቲያን በዚህ ቻናል የተለያዩ ስራዎችን ለእናንተ ይዘን ቀርበናል። ከነዚህም ስራዎች ከዚህ በፊት እንደምታስታውሱት ትርጓሜ ዝማሪዎች እንዲሁም የተለያዩ በቅኔ ማህሌት ውስጥ የምንገለገልባቸውን የቅዱስ ያሬድ የዜማ ድርሰቶች ውጤት የሆነውን የዜማ ስርዓት በአጠቃላይ ለማቅረብ ስንሞክር እንደነበር ይታወሳል። በመሆኑም ከዚህ የተሻለ አዳዲስ ይዘቶችን በመጨመር ወደ እናንተ ለመድረስ የምንሞክር ስለሆነ እናንተ ተከታታዮቻችን ትልቅ በትልቁ በእጅጉ ይቅርታ እንጠይቃለን። ይህንን ቻናል ላይክ ሰብስክራይብ፣ እንዲሁም ለሌሎች ወገኖቻችን ይዳረስ ዘንድ ሼር እያደረጋችሁ እንድትከታተሉን በሉ እግዚአብሔር ስም ጥሬን አስተላልፋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን ጸልዮ